የሕክምና ተቋማት በየቀኑ ከ2800 በላይ ዩኒት ደም ያስፈልጋቸዋል። ይህንን የደም ፍላጎት ለማሟላት የሚያስችል የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት መጋቢት ወርን በንቅናቄ ከደም ለጋሾች እያሰባሰበ ነው። በንቅናቄው እስካሁን ባለው ምን ውጤት ተገኘ የሚለው ማብራሪያ እንዲሰጡን የኢትዮጵያ የደምና ህብረ ህዋስ ባንክ አገልግሎት ምክትል ዋና ዲሬክተር ጤናዬ ደምሴን ስቱዲዮ ጋብዘናል። ከሳጁ ጋር ቆይታ እናደርጋለን። እንግዳችን እንኳን ደህና መጡ። እንኳን ደህና ቆያችን ለጊዜዎት በጣም አመሰግናለሁ። እንግዲህ መረጃዎች እንደሚጠቁሙት ከእርስዎ ተቋም የወጣው መረጃ በአዲስ አበባ 15 ሺህ እንዲሁም በሀገር አቀፍ ደረጃ ደግሞ 55 ሺህ ዩኒት ደም ያስፈልጋል የሚል መረጃ አለ እና ከዚህ አንጻር የአሁኑ ንቅናቄ ምን ያክል እንዲሰበሰብ ዩኒት ደም እንዲሰበሰብ አገዘ በሚለው ብንጀምር እንግዲህ እንደሚታወቀው ከ2016 ዓመተ ምህረት ጀምሮ የመጋቢት ወር የደም የበጎ አድራጎት ደም ለጋሾች ወር በሚል ስያሜ ሰጥተ ነው። የደም ልገሳ መርሃ ግብሩም ትልቅ ንቅናቄ እየፈጠርን ያለ ነው እና በዘንድሮ ዓመትም በተመሳሳይ መልኩ መጋቢት ወርን የበጎ አድራጎት ደም ለጋሾች ወር በሚል ያው እንቅስቃሴዎች እየተደረጉ ነው ያሉት። በዚህ ወር ውስጥ እንግዲህ በአዲስ አበባ ደረጃ በኢትዮጵያ ደምና ህብረ ህዋስ ደረጃ ወደ 15000 ዩኒት ደም እንዲሁም ደግሞ በሀገር አቀፍ ደረጃ ሀምሳ አምስት ሺህ ዩኒት ደም ለመሰብሰብ ታቅዷል። ጥሩ አይነት ፕሮግረሶች አሉ፣ ግን ከዚህ በኋላም ግን በጣም ብዙ መስራት እንዳለብን ያመላክታል። እንደሚታወቀው እንግዲህ የሁለቱም አጻውማት መደራረቦች ራሱ የሆኑ ኔጌቲቭ ኢምፓክቶች አሉት የሚያመጡ ተጽዕኖዎች አሉትና ያንን ከመምጣቱ በፊት ህብረተሰቡ በደንብ ንቅናቄ አድርገን እንዲለግስ የማረጉ ነገር እየተካሄደ ነው ያለውና አሁን ይሄ ምናልባትም ከጾም በኋላ መለገስ እንደሚቻልም ህብረተሰቡ በደንብ ግንዛቤ ሊኖረው ይገባል። የኦርቶዶክስ ሃይማኖት ተከታዮችም ከጾም በኋላ መለገስ ይችላሉ። እንዲሁም ደግሞ የሙስሊም ወንድሞቻችንም ከአፍጥር በኋላ መለገስ የሚቻሉበት አግባቦች አሉና እንግዲህ የእኛ ተቋም በተቻለ መጠን የልገሳ መርሃ ግብሩ ለማሳለጥ በደንብ ዝግጅቱን አጠናቅሮ ወደ ስራ ገብቷል። ስለዚህ መንግስታዊም ሆነ መንግስታዊ ያልሆኑ ተቋማት፣ ድርጅቶች ጥሪያቸውን ነው የምንጠብቀው፣ እና ከነሱ ብዙ እንጠብቃለን፣ ከህብረተሰቡ ብዙ እንጠብቃለን። አሁን ስላነሱት መጾም መጸለይና መለገስ የሚል መሪ ሐሳብ ይዛችሁ መጣችሁ። ከተለያዩ የሃይማኖት ተቋማት መሪዎችና አባቶች ጋር ውይይት አድርጋችሁ ነበርና እሱ ምን ውጤት አስገኘ? ተስፋውስ እንዴት ነው የሚለውን አዎ እንግዲህ የሃይማኖት አባቶች ፎረም ተብሎ በጣም ትልቅ በብዙ ሰዎች የሚቆጠሩ የሃይማኖት አባቶች የተገኙበት ውይይት መድረክ ማካሄደን ነበረና እነሱ በጣም ደስተኞች ናቸው። በደንብ ንቅናቄም እንደሚያደርጉም ይሄ ሀሳብ በጎ ሀሳብና ቅን መልእክት ያለው በመሆኑ ለሰው የሚሰጥ ለሰው መልካም ነገር የሚደረግ በተለይ ደግሞ በዚያ ጾማት ወቅት ጾም ማለት ለሰው መልካም ማድረግን ነው፣ ቅን ልቦናን ነው የሚፈልገው፣ ለሰው መኖርን ነው የሚያመላክተውና እነሱም ይህንን ነገር በደንብ አንደርስታንድ አድርገው ተገንዝበውት ለተከታዮቻቸው መልእክቱን እንደሚያስተላልፉ በደንብ ተማምነን ሄድ ነውና ጥሩ አይነት የውይይት መድረክ እንደነበረ ማሰብ ይቻላል። እንግዲህ በቀን ከ ሁለት ሺ ስምንት መቶ ዩኒት ደም በላይ ያስፈልጋል በሕክምና ተቋማት። በሀገር አቀፍ ደረጃ በጣም ከፍተኛ ቁጥር ይመስለኛል። ይህንን ለማሟላት ደም ለጋሾች ተሳትፎ እንዲያደርጉ እና ችግሩን ደግሞ ከማቀላል አንጻር አሁን እየጀመራችሁት ንቅናቄ ምን የታየበት ነገር አለ ማለት እንችላለን? ፕሮግረሶች አሉ ግን ምናልባትም ሰዎች አንድ የለግሰው ብቻ የመጥፋት ቴንደንሲዎች አሉ ግን ህብረተሰቡ አንዴ ብቻ መለገስ ብቻ ሳይሆን ቋሚ ደም ለጋሽ መሆን ያለበት አንድ ሰው ኪሎ ከ45 ኪሎ በላይ ከሆነ እድሜው ከ18 ዓመት በላይ ከሆነ ምንም አይነት ተላላፊ በሽታዎች ወይም ደግሞ ተጓዳኝ በሽታዎች የሌሉበት ከሆነ በየሶስት ወሩ መጥቶ መለገስ ይቻላል። ነገር ግን አሁን ላይ ያው ሰው አንዴ ብቻ ለግሶ ያው ለጋሽ ነኝ የሚል አይነት ስያሜ የሚሰጠው ይመስለዋል። ግን እንደዛ ሳይሆን ቀጣይነት ባለው መልኩ ቋሚ ደም ለጋሽ መሆን ያስፈልጋል። የደም ባህሪው የቆይታ ጊዜው በጣም አጭር ነው። እንግዲህ ደም በሁለት አይነት መንገድ በሁለት አይነት መጠን ነው የሚለገሰው። ና ሶስት መቶ ሀምሳ ሚል የሚለግሱ ሰዎች አሉ። አራት መቶ ሚል የሚለግሱ ሰዎች አሉ። ና ሶስት መቶ ሚል የሚለግሱ ሰዎች ያው ኪሎአቸው አርባ አምስት ኪሎ የሆኑ ናቸው ከሀምሳ ኪሎ በላይ ግን አራት መቶ ሀምሳ የሚል የምንለው የደም ቮሊዩም ነው የሚለገሰው እና አብዛኛውም የእኛ ከስተመሮቻችን ወይም ደንበኞቻችን የምንላቸው ለጋሾቻችን የምንላቸው ተማሪዎች ናቸው። በተለይ በአጽሟ ወቅት ወቅትም በተመሳሳይ መልኩ ትምህርት ቤት በሚዘጋበት ወቅት እንደዚህ አይነት መንገጫቀጮች ያጋጥሙናል እና ህብረተሰቡ ግን ተማሪ ብቻ አይደለም ይሄ ሁሉም ኦነርሽፑ መውሰድ መቻል አለበት፣ የባለቤትነት ስሜት መውሰድ አለበት። ምክንያቱም የደም ልገሳ በባህሪው ከሰው የሚገኝ ለሰው የሚሰጥ ነው። ስለዚህ ህብረተሰቡ ይሄ ለእኔ ነው፣ ለኔ ያስፈልገኛል፣ በዙሪያ ላሉ ሰዎች ነገ ሊያስፈልጋቸው ይችላሉ፣ ለዜጋዬ ያስፈልገኛል የሚለውን ነገር መስራት ያስፈልጋል። ነገ የሰራነው መልካም ነገር ለራሳችን የሚከፍልበት ሁኔታ ይፈጠራል ና ህብረተሰቡ በዚህ ልክ መገንዘብ ያስፈልጋል። ህብረተሰቡ አዌርነስ አለ፣ ፕሮግረሶች አሉ። ከጊዜ ወደ ጊዜ መሻሻሎች አሉ። ለምሳሌ በ2016 ዓ.ም የዛሬ ዓመት ብንመለከት በዚህ በስድስት ወር ውስጥ ወደ 169000 ዩኒት ደም ነው የተሰበሰበው። በዚህ በስድስት ወር ውስጥ እንግዲህ በ2017 ደግሞ ስንመለከት ወደ 217000 ዩኒት ነው። ለውጦች አሉ፣ ፕሮግረሶች አሉ። ይሄ አዌርነሱ እየተጨመረ እንደመጣ ነው የሚያመላክተውና አሁንም ብዙ መስራት እንዳለብን ግን ይጠበቃል። ምክንያቱም ያው የዓለም ጤና ድርጅት ያስቀመጠው አለ በታዳጊ ሀገር ውስጥ ቢያንስ አንድ ፐርሰንቱ ደም ለገሻ አለበት መልወን መሆን አለበት ይላል። ነገር ግን አሁን ላይ እኛ ኦልሞስት ከዜሮ ነጥብ አምስት በታች ነን ያለ ነው ፐርሰንት በታች ነው አንድ ፐርሰንት ማለት እንግዲህ ቢያንስ አንድ ነጥብ ሁለት ሚሊየን ዩኒት ደም ነው መለገስ የነበረብን መሰብሰብ የነበረበት አሁን ከዛ አኳያ ያው ገና እንደሆነን ነው የሚያመላክተው ሀገራችን ከጊዜ ወደ ጊዜ እያደገች ነው ያለችው ከእድገት ጋር ተያይዞ የሚመጡ በሽታዎች አሉ ከእድገት ጋር ተያይዞ የሚመጡ ትራውማዎች አሉ አደጋዎች አሉ እና ለዛ ደግሞ በርካታ ሰዎች ደም ይፈልጋሉ እናት በወሊድ ምክንያት በርካታ እናቶች ደም ያስፈልጋቸዋሉ እንግዲህ በአፍሪካ በሰብሳሃራን ካንትሪስ ከሚሞቱት እናቶች ሀምሳ ከመቶ የሚሆኑት በደም እጦት ምክንያት ነው ይላል። ስለዚህ በጣም ብዙ መሰራት አለበት ብዙ መለፋት አለበት። ስለዚህ ወደፊትም ደግሞ ብዙ ቴክኖሎጂዎች አሉ ብዙ ከደም የሚገኙ መድኃኒቶች አሉ። ለምሳሌ ከደም ተዋጽኦ እንግዲህ ቅድም ለመናገር እንደሞከርኩትን አራት መቶ የሚኤል የደም ቮሊዩም ኮሌክት ስናርግ ወይም ስንቀዳ ከዛ የደም ተዋጽኦዎች ይመረታሉ። አራት መቶ የሚል ደም ወደ አራት የደም ተዋጽኦዎች ይቀየራል። ፕላትሌት የምንለዋለን፣ ቀይ የደም ሴል የምንለዋለን፣ ክራዮፕሪሲፒቴት የምንለዋለን እንዲሁም ደግሞ ፕላትሌት የምንለዋለን። ስለዚህ እነዚህ አሁን ይሄ ፕላዝማ የምልህ የደም አይነት መድኃኒት ይሰራበታል። በሌላ ባደጉ ሀገራት ዝም ብሎ ደም መለገስ ብቻ ሳይሆን ተጓዳኝ ጥቅሞችም አሉት አሉት። መድኃኒት ማምረት ይቻላል እና እንቅስቃሴዎች አሉ። አሁን ምናልባትም የዛሬ አምስት ዓመት እኛ በእኛ ሀገር የሚሰራበት አግባብ እንፈጥራለን ብለን እቅድ ይዘናል እና ያንን ለመስራት ያንን እቅዳችንን አቺቭ ለማድረግ ደግሞ ለጋሾች መብዛት አለባቸው። ማህበረሰቡ በደንብ ግንዛቤ ሊኖረው ይገባል የሚለውን መያዝ ያስፈልጋል። ትክክለኛ ነጥብ ነው። የመጨረሻ ነጥብ ላድርገውና ጉዳዩ ትልቅ ጉዳይ ነው። ወደ እውቀት የተጠጋ መረጃ ይፈልጋል። ያ እንዳለ ሆኖ ግን ቀጣይነት ያለውና ዘላቂ የደም አቅርቦት ስርዓት እንዲኖር ልትከተሉት ያሰባችሁት ስልት ካለ እሱን ቢነግሩን። የደም አገልግሎት ስራ የፕሮሞሽን ስራ ነው፣ የአዌርነስ ስራ ነው። ህብረተሰቡ ውስጥ በደንብ ግንዛቤ ሊሰርጽ ይገባል። የእኛ ህብረተሰቡ ምናልባትም የግንዛቤ ክፍተት ስላለው ነው እንጂ የመለገስ ችግር የለበትም። ስለዚህ አሁንም ቢሆን ከሚዲያ አካላት በደንብ በቅንጅት በመስራት በደንብ ተናቦ በመስራት ይሄንን የደም ልገሳ መርሃ ግብር ማሳለጥ ማስፋፋት፣ ግንዛቤ መፍጠር ያስፈልጋል ብለን ነው የምናስበው። ና አሁን በቀደም እንደ በቅርብ ጊዜ በሞስከ ሳምንት በፊትም ከሚዲያ ፎረምም ሚቲንግ ነበረንና በደንብ ውይይቶችን አካሂደናል። ህብረተሰቡ ታች ካለው ማህበረሰቡ የምንገኛበት ትልቁ መሳሪያችን ሚዲያዎች ናቸው እና በደንብ ፕሮሞሽን መስራት ያስፈልጋል፣ ግንዛቤ መፍጠር ያስፈልጋል። በተመሳሳይ ሁኔታ ደግሞ ምቹ የልገሳ ቦታ መፍጠርም ያስፈልጋል። ስለዚህ ከዛ አኳያ በአዲስ አበባ ውስጥ ሁለት ማዕከላት አሉ። በተመሳሳይ መልኩ ደግሞ ወደ 11 የሚጠጉ የተንቀሳቃሽ ቲሞች አሉን ነሱን እንግዲህ ወደ 11 የሚጠጉ ተንቀሳቃሽ ቲሞች በህብረተሰቡ ውስጥ ገብተው ነው እንግዲህ የደም ልገሳ ግብር የሚከናወነው። ሌላ ዓለማት በጣም ግንዛቤ ካላቸው የተነሳ ህብረተሰቡ መጥቶ ማዕከል ላይ ነው የሚለግሰው። እኛ ህብረተሰቡ ያን ያክል ግንዛቤ ስለሌለ ቅስቀሳው መናከ ሄዶ በማህበረሰቡ እየገባን ነውና አሁንም የምንቀጥልበት ይሆናል። በእኛ በኩል የሚመቻቸው ነገሮች በተለይ ለመለገስ አስፈላጊውን የሆነ ምቹ ሁኔታዎች እየፈጠርን ያለ ነው። ህብረተሰቡ በዛው ልክ ደግሞ ተረድቶ ለጋሽ መሆን ያስፈልጋል የሚለውን እንዲገነዘብልን ጥሪያችንን ማስተላለፍ እንፈልጋለን። መልካም። በቀጣይ ጊዜ ተገናኝተን ሰፋ አድርገን ጉዳዩ እናነሰዋለን። ለአሁኑ ግን ጊዜውትን ስለዋሱን በጣም አድርገን እናመሰግናለን። እናመሰግናለን። ተንኪዩ